ወይዘሮ ዝናሽ በትዳሯ ላይ ያላሰበችው ዱብ ዕዳ ነገር መቶባታል። ይኸውም በጣም እያስጨነቃት ያለ ነገር ነው። ልጅቷ እንግዲህ ወይዘሮ ዝናሽ የጓደኛ ልጅ ነው እናቷ በመኪና አደጋ ሞታበታለች ብላ ያለችውን ልጅ ወደ ቤቷ አምጥታ አስገብታለች። በዚህም ጊዜ ልጇ ያንን ነገር ተመልክታ እማዬ ይሄ ያመጣሽው ልጅ እንዴት አባቱን የሚያምረው ስትላት ለማንኛውም እኔ አስተያየትሽን አይቻለሁኝ። ይህ ከኤርሚያስ የባሰ ነው፣ ልትጠነቀቂ ይገባሻል አለቻት። ከኤርሚያስ የባሰ ስትላት ሰራተኛዋን ጠይቂ አለቻት። ኑሐይሚ አባቷን ታክሞ መዳን እንዳለበት እያስጠነቀቀችው ነው። አባትየውም ግራ የገባው የተደበቀው ሚስጥር፣ ከወይዘሮ ዝናሽ ጋር ያለሽ ሚስጥር አትነግርኝም ሲል ይጠይቃታል። ምን አይነት የድብብቆች ሚስጥር ነው ምትለው አለችው። ይህ ባይሆንማ ይሄ አንቺ እንደዚህ አትሆኝም ነበር ሲል ተነግሽ እና አሁን ደግሞ ወይዘሮ ዝናሽ ልጇን ከውጭ የምታስገባችውን፣ እንግዲህ እናትህ በመኪና አደጋ እንደሞተች አድርጌ የጓደኛ ልጅ እንደሆንክ ነው ለባለቤቴ እየነገርኩት። ጭራሽ እናቴንም በመኪና አደጋ ገደልሻት ብሎ ዳግም ይጠይቃታል። ኧረ እባክሽ አባቴን ጥለሽ ሄደሽ ከአባቴ ላይ ይህን ነገር አድርገሽ እንዴት ዛሬ ደግሞ ተዋሽኛለሽ? ረፋ ሸታ ስቃኝ፣ ንገሪኝ፣ የት ነበርሽ? ይህን ያህል ጊዜ ካደግኩ በኋላ አባቴ ጉድሽን እንዳያወጣብሽ ነው ወጥተሽ የጠፋሽ እያለ ዳግም ወይዘሮ ዝናሽን ያፋጥታል። ወይዘሮ ዝናሽ ከትዳር በፊት የወለዱት ልጃቸው ዳግማዊት ወደ ቤታቸው ተከስቷል። ይህንን በመመልከት እንግዲህ ታዲያ ከጅምሩ የጓደኛ ልጅ ነው፣ እናቱ በመኪና አደጋ ተቀጭታ ሞታበታለች፣ በጣም ያሳዝናል፣ ወላጅ አልባ ልጅ ነው፣ ልንረዳው ይገባናል በማለት አንዳንዴም ይህ እናቱ አላስችላቸው ብለው አስተያየታቸው ለየት በማለት በዚህ ላይ ጥርጣሬ እንዲያድርባቸው አድርጓል። የተለየ ነገር ምንድን ነው ዝምድና ቁርኛ ያለሽ ንገሪኝ እያለ አቶ ላይኩን ጠይቋታል ገና ዳግማዊት ወደዛ ቤት ሲከሰት ድንብርብራቸው ወጥተው ነበረ ወይዘሮ ዝናሽም ለልጆቻቸው ለባለቤቶቻቸው ይህ ልጅ የጓደኛ ልጅ እንደሆነ ነበረ በተደጋጋሚ ለማስተዋወቅ ትሞክራለች ዳግማዊ ግን የእናቱ ሁኔታውን መሸሽ ሊዋጥለት አልቻለም ሆኖም አሁን ከእናቱ ጋር ግብ ግብ ይዟል አሁን እናቱም። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለሰላም ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ገቡ። ኑሐይሚን ክፍል 33 እንግዲህ እያያዛችሁ ላይክ በማድረግ ቪዲዮ እንድትጀምሩት በትህትና ጠይቃለሁ። እንግዲህ ዳግም በህልሙ አምራን በቅኔ የተናገረችው በሌሊትም እየመጣው እየረበሸ ነው

ኢምራን በእሱ ዘንድ ይቅርታ ቢያደርግላትም እናትና አባቱ ግን በቀላሉ ይቅር እንደማይሉት ይገባል። ይመለከተዋል። እናትና አባትሽ ሺ ይቅርታውን አይቀበሉኝም። እኔ ይቅርታ ልልሽ ይችላለሁ፣ ስትል ከባ የእግር ስር ተደፍቼ ይቅርታ ጠይቃለሁ። አንተን ለማጣት የማልሆን ነገር አደርጋለሁ እያለች ይቅርታሽን ተቀበልሽ ማለት እንግዲህ ወደ ትዳር እናመራለን ማለት አይደለም ሲል ይነግራታል። ኢምራንም የቅልብን ይቅርታ ምጠይቀው መቼም ታማኝ ፍቅረኛ ሁኜ ላንቺ ልቀጥ ነው እያለችው ለመነችው። እሱም አምራንም ይቅርታውን ተቀቢ ይሻል። በሌላ በኩል ደግሞ ወደ ቤታቸው ተከስቷል። ገና ሲመጣ ወይዘሮ ስናስ ድንብርብራቸው ወጣ። አቶ ላይኩን ኩን የማነው ልጅ በማለት ጥያቄ ያነሳል። እሳቸውም የጓደኛ የልጅ እንደሆነ ይናገራሉ። በዚህ ድንብርብር ቸው ላይኩን አንድ ጥርጥር አሳድሮባቸዋል። ምነው፣ መሆንሽ ነው? በሰላም ነው? ድንጋጤ ውስጥ ገብተሻል፣ አልተረጋጋሽም አሏት ወይዘሮ ዝናሽን። ወይዘሮ ዝናሽን ነገሩን ለማስተባበል እየሞከሩ ነበር። ከዛም ኑሐይሚ ጋ እንደተገናኙ የሚተዋወቃሉ። ከሞታይ የታደጋት ዳግማዊ ፊት ለፊት ላይ ፊት ለፊት ይታያሉ። እሷም ስታይ ኑሐይሚን እባላለሁ ስትል ዳግማዊት በሚባል ይተዋወቃሉ። እንግዲህ ወይዘሮ ዝናሽ ሊ እንደሆነ ዳግማዊ መሆኑን አያት። ዳግማዊ ደግሞ ኑሐይሚን እዛ ቤት ሲያገኛት ያመራት የወደዳት በወይዘሮቹ መግባባት ምንድን ነው ሁለታችሁ መሆናችሁ ነው የምትተዋወቃላችሁ ስትናገር እናት መታለች ስትል እንደ እትዬ የጓደኛች ሊ በማለት ለወይዘሮ ዝናሽ ትናገራለች። እሱም እንዴት ሌኩም አሁንም ለአቶ ቤት እገዛልሃለሁ በማለት እንግዲህ ቤቱ ከውጭ ሀገር የሚገባበት ስለሆነ ለትንሽ ጊዜ ነው ወደ ቤታችሁ የምትሄዱት እያለ አቶ ተሰማ እየነገራቸው ነበር። ምንስ ልከፍልህ እችላለሁ? ይህ ያደረክልን ውለታ እኮ ይበቃ ነበር በማለት ይናገራሉ። በቀጠሯቸው መሰረት ቤቱ ተገዝቶላቸዋል። እነ ኑሐይሚን እና አባቷ ወደ አዲሱ ቤት ሻንጣቸውን ይዘው ጠቅለው ያመራሉ። ይህንን ኤደን በጣም ትቀናለች። መቼም ቤት ገዝቶላቸው አይሆንም፣ ምናልባትም ተከራይቶላቸው ሊሆን ይችላል እያለች፣ በምን እድላቸው ቤት ሊገዛላቸው እያለች በቅናት ታብዳለች። ይሄን ዳግማዊ ወደ ኩሽና ቤት ይከሰታል። የቤት ሰራተኛ ነሽ? የዚህ ቤት ሰራተኛ ያ እዚህ እኮ ያየኋት የቤት ሰራተኛ ኑሐይሚን ነበር አላት። እሷም ያው ሰራተኛዋን እኔኝ ኑሐይሚ ደግሞ ትንሽ እህቴ ናት ትለዋለች። አልገመትም ነበር አልገመትኩም ነበር አላት። እሷ እህቷ አስመስላ እየተናገረችው ስለ ኑሐይሚ ክፋቷን መዘርዘር ትጀምራለች። በጣም ክፉንና ጨካይ ናት። እንዲሁ ስታያት ገራገርና መልካም ሰው ትመስልሃለች አለችው። እሱም አትመስልም ግን አላት። ዳግማዊት በጣም ጥሩ ልጅ እንደሆነች ነው ምገምታት ሲል መለሰላት። እሷም ኤደን ግን ከጥላቻዋ የተነስታ አሁን ለዳግማዊት በልብ ለማስጠላት ብዙ ነገር እያደረገች ትገኛለች። ዞሮ ዞሮ የእናትን ፍለጋ የመጣው ዳግም እጅግ እያስጨነቃቸው ይገኛል። ለምን መጣህብኝ? ከመጣህበት እንድትመለስ እፈልጋለሁ እያሉ ይናገራሉ። እንግዲህ ከዚህ በኋላ የት መሄድ እንደማይችል እና እዚህ እንደሚኖር ይነግራቸዋል። ለወጣ ለገባው አሁንም የጓደኛው ልጅ እንደሆነ በተደጋጋሚ ይናገራሉ። እንዲሁም አሁንም በጠየቀው መሰረት ዳግም ይህን ነበረ። አሁንም ሁላቸው ኤሚ ገና ስታይ በጣም ወደዋለች። በጣም ቁንጅና መልከኛ የሆነ የጓደኛሽ ልጅ እያለች ለእናቷ መልኩን እያተናገረች እናቷ ግን ይሄልይ ብትቀራረቢ ይነግሬሻለሁ ከኤርሚያስ የባሰ ነው አጭበርባሪ ነው በማለት ጥላቻ እንዲያድርባት ብታደርጋትም ምን ማለትሽ ነው ማማ እንዴት እንደዚህ ከኤርሚያስ ሊብስ ይችላል እያለች ጥያቄ ሆኖባታል ብቻ ወዱም መሆኑን ያላወቀ ኤቢ ገና እንዳየችው ልቦና ወደ ሌላ ያሰበ ይመስላል ኑሐይሚንንም አዲሱ የተገዛላቸውን ቤት በመግባታቸው አባ አባቱ እንደፊቱኛው ፍቅር እንዳለፈው ፍቅር ልጄ የሚለውን ነገር እንዲለግሳት ትፈልጋለች። አባቷ ግን ነገር ግን እያኮረፋት ነው። ሀሚን የምትጠይቀውን ጥያቄ ትክክለኛ ምላሽ እያገኙ አይደለም። አባቴ ይሄ ልጅ እንዴት ያምናል? እንዴት ይሄ ቤት ያምራል? ተመስገን አለችው። ይህ ደስታ አባቱ የቤታቸውን ደስታ አብሮኝ ይካፈላል ያለችው አቶ አባት ፊታቸውን እንደ ከፋቸው ዝፍዝፈውባት ተመለከተችው። አባዬ ይቅርታ አላደረክልኝም እንደ ከእንግዲህ ወደ ይቅር ብለን ሕይወታችንን አንድ ብለን ከዜሮ ብንጀምር ስትል አስረዳችው። እዛም እሷም በመጥፎ ውሳኔ ሌላ ጊዜ ልትወስን እንደነበረ ነገረችው። ማለትም ወይዘሮ ዝናሽ መቶ ባያተርፈኝ ነብሮ ሞቼ ነበረ ስትል የወይዘሮ ዝናሽ ማን ነው? ደግማዊት ደግማዊት ልጇል? እንዴ ሲል ይጠይቃታል። እሷም ተደናግጣ የጓደኛዋ ልጅ ብላ መለሰችው፣ ነገሮቹን አስተባበለች። ከዛም እርሱ ጋር ምን አገናኛችሁ ሲል ጥያቄ አስከተሉባት። እሷም ወደ ጫካ እንዳመራችና ሕይወቷን ለማጥፋት መድኃኒቶች ስብስባ ልትወጥ ስትል እንደደረሰባት እና እሱ እንዳተረፋት እኔንም ልጄንም ከማሞት ታድጎናል፣ ባለውለታዬ ነው ስትል አመስግና ለአባቷ ነገረችው። ምን ያህልም መልካም ልጅ እንደሆነም ለአቶ ተሰማ ለአባቷ ነገረችው። ወይ አምላኬ፣ ከእንዴት ያለ ፈተና ነው ያወጣኝ። አሁንስ እንኳን ከሕይወት ተረፍሽልኝ፣ በማለት አመሰገኑ። ሆኖም አቶ ላይኩ ሊጠይቃቸው መጥተው የተሰራውን ምግብ እያደነቁ እየተመገቡ ነበር። እንዴት ባለሙያንሽ፣ በጣም የምትገርሚ አስደናቂ ሴትንሽ እያሉ እያደነቁ ምግቡን ይመገባሉ። አባቱ ግን ይቅርታ ያድርግላት እንጂ እርግዝና እና የተፈጠረ በኋላ እሳቸው ደስተኛ አይደለም። አድነቆት ሲቸረኝ የነበረው አባዬ፣ ዛሬ ግን ያ ነገር የለም ትላለይም ዳግማዊት ገና ከመምጣቱ ቤተሰቦቹን ፍቅር መኖር በፍቅር ይፈልጋል። ወይዘሮ ዝናሽ እንግዲህ ማን ነው በማለት ይጠይቃቸዋል። ታለቀ ወንድሙ እንደሆነ ገና ከመምጣቱ ግን የጓደኛ የልጅ ነው የሚለው ንግግር ግራ አጋብቷቸዋል። ግጥም የተመለከተው ልጅ ወንድሙ እንደሆነ አልተረዳም። እውነቱ አለ እናቱ ተነጥቶለት ወንድሙ ምተዋወቅ ቢፈልግም ይህንን ግን እንዳታስበው አርፈ ተቀመጥ በማለት ታስጠነቅቀዋለች። ዳግምም እንዲሁም ማንኛውም ቢጠይቅ ሰው እናቴ በመኪና አደጋ ነው የሞተችው እያልክ ንገራቸው አለችው። ለእነ ናሆም ለሁላቸውም ይህን የነገርኳቸው አስጠንቅቄሃለሁ ነግሬሃለሁ አለችው። እሱም ተናደደና ተበሳጭቶ እናቴ በሕይወት እያለች ካልሽ እኔ ከወለድሽ በኋላ ባዶ ቤት ዘግተሽ ጥለሽኝ እየበረርሽ ሄደሽ አዲስ አበባ መጥተሽ የሞቀት ሕይወትሽን ትኖሪያለሽ። አባቴም ምን ያህል ተሰቃየ፣ እኔም ብዙ ፈተና አየሁ። አሁን ግን አድጌ ጎረምሳሁኛለሁ። ዛሬ ትልቅ ሁኜ ስታይኝ ግን ልጅነቴን ሳትቀበይኝ ካልሽኝ የምትገርሚ ክፉ ሰውነሽ፣ በማለት ይናገራታል። በጣም ልቧ ተሰበረ። እናትም ምን ማድረግ እችላለሁ፣ እባክህ እስከ መቼ በዚህ አይነት ነገር እዘልቀዋለው? ህይወቴን አትበጥበጥልኝ ሂድልኝ እያሉ ቢለምኑትም በፍጹም ከዚህ በኋላ አልሄድም እያሉ ነው። የዳግማዊ ክፈራ ምን ይሁን? ኤቢም እህቴና ወንድሜ መቅረብ እንደሚፈልግ ቆርጦ የተነሳ ይመስላል። ቀጣው ፍጥጫ ምን ሊሆን ይችላል? ኤምራን ስለናሁን ፍቅር ስትል አቶ ላይኩን ከእግራቸው ስር ተደፍታ ይቅርታ በለኝ በጣም በድያቸዋለሁ በማለት ይቅርታ ተጠይቃለች። አሁን አቶ ላይኩንም እኔ በፍጹም ይቅርልሽ አልችልም እያሉ እሷ ግን ይቅርታ እንዲያደርጉላት እግር ስር ወርቃ ተማጸነቻቸው። በስከ መጨረሻ ምን አይነት ፈተና ነው የገባሁት እያሉ እየተበሳጩ ነው። ወይዘሮ ዝናሽም እሷን ይቅርታ ልታደርግላት የምትችለው እንዴት ነው ይች ከሀዲ እያሉ ነው። ሆኖም ግን የፈለገውን ያክል መስዋዕትነት እየከፈለች ትገኛለች። ኤምራን ግን ተቀባይነት እንዲያገኝላት አልቻለም። ለማንኛውም ይሄ ኑሐይሚን ክፍል 33 ይህን መስላ ስለተከታተላችሁኝ ከልብ አመሰግናለሁ።